ሰላም ወዳጆች በያላችሁበት ሰላምታዬ ይድረሳችሁ። ሁላችሁም እንደሰማችሁትና እንደምታቁት ሰሞኑን አንድ የቁንጅና ውድድር በዓለም አቀፍ ደረጃ ተካሂዷል። በርካታ የዓለም ቆነጃጅት ሴቶችም በዚህ መድረክ ላይ ተሳትፈዋል። ከኛ ከሀገራችን ከኢትዮጵያም አንድ ቆንጅዬ ልጅ በዚሁ ውድድር ላይ ተሳትፋለች። እንግዲህ ይህ የቁንጅና ውድድር የመጀመሪያው አይደለም፣ የመጨረሻም እንደማይሆን ተስፋ አረጋለሁ። ኢትዮጵያም በእንዲህ ያለ ዓለም አቀፍ የቁንጅና ውድድር ላይ ስትሳተፍ ይሄ መጀመሪያው አይደለም። በርካታ ሴቶች ወይም እህቶቻችን በዚህ ያለ ወይም በእንዲህ ያለ ውድድር ላይ ተሳትፈዋል የተለያየ ደረጃም ሲያገኙ ቆይቷል። በሀገር ደረጃም እንዲሁ ኢትዮጵያኖች ቆነጃጅት ሴቶች እንዲሁ ውድድር ሲያካሄዱና ሲሸለሙ፣ ደረጃቸውን ሲነገር እንደነበር ሁላችንም የምናስታውሰው በርካቶችንም እናቃቸዋለን። በቅርብም እዚሁ ሀገር የተካሄደውን ያሸነፉትንም የተሸነፉትንም እናቃለን። እና እንዲህ ያለው ዝግጅትና ሁኔታ የተለመደ ነው ለማለት ያክል ነው እንግዲህ በፈጣሪ ሁላችንም ቆንጆዎች ነን። እኔም ለራሴ ቆንጆ ነኝ። ማንም ለራሱም ለቤተሰቡም ለአገሩም ቆንጆ ነው። ቁንጅና እንደ አካባቢው ነው። ቁንጅና እንደ ሀገሩ ነው። ቁንጅና እንደ ሰው አመለካከት ነው። ለአንዱ አካባቢ እንደኔ ያለው ትንሽ ቀላ ያለው ሰው ቆንጆ ላይሆን ይችላል። ለሆነ አካባቢ ደግሞ እኔ ቆንጆ ልሆን እችላለሁ። እንዲሁ ሴቶች እህቶቻችን፣ እናቶቻችን ቀደም ብሎ ሲሳተፉ የነበሩትም አሁንም ደግሞ እየተሳተፉ ያሉ ወደፊትም የሚመጡት እንዲሁ እንደ ሀገራቸው እንደ አካባቢያቸው እንደየሁኔታው ቆንጆ ሆነው መድረክ ላይ ቀርበው ሊመረጡም ሊሸነፉም ይችላሉ። ይሄ የተለመደ ነገር ስለሆነ ጉዳዩን በዚህ እንለፈው። ያው ሁላችንም ቆንጆ ነን በሚል እንደ ፈጣሪ ፍላጎት ስለተፈጠርን ማለት ነው። አሁን ምድራዊውን ሁኔታ እናንሳና፣ በምድር ላይ እንግዲህ እንዲህ ያለው ውድድር በተደጋጋሚ ሲካሄድ ነበር፣ ወደፊትም የሚቀጥል ይሆናል። ኢትዮጵያኖችም ቅድም እንዳልኩት በርካታ ውድድሮች ላይ ተሳትፎ የተለያየ ደረጃዎችን ሲያገኙ ቆይተዋል። ሰሞኑን አንድ ቆንጆ እህታችን በዚሁ ዓለም አቀፍ በሆነ ሴቶችን በቁንጅና በሚያወዳድርና በሚሸልም ድርጅት ምክንያት በዓለም የቆነጃጅቶች መድረክ ላይ ተሳትፋለች። ከአፍሪካ አንደኛ ከዓለም ሁለተኛ ሆናም ስትሸለም አይተናታል። እውነት ለመናገርም ልጅቷ ቆንጆ ልጅ ናት። በጣም የምታምር ቆንጅዬ ልጅ ናት። ቁንጅና ብቻ ሳይሆንም በጣም ማቹርድ እውቀት ያላት ነገሮችን ስትገልጽ፣ ነገሮችን ስታብራራ በደንብ የገባት ወይም የገባት እንደሆነች ታስታውቃለች። አገሯንም በደንብ አርጋ አስጠርታለች። ስርዓት ያላት ልጅ እንደሆነችም በመድረክ ላይም ከመድረክ ውጪም አንዳንድ ቪዲዮዎቿን ስመለከት ተረድቻለሁ። እኔ ከዚህ ቀደም አላቃትም። ሰሞኑን ነው እንግዲህ በዚሁ በቁንጅና ውድድሩን ተከትሎ በየሚዲያው በሚንሸራሸር ጉዳይ ልጅቷን ያወቅኳት እንግዲህ እቺ እህታችን እዛ መድረክ ላይ በመገኘቷ ብቻ ደረጃዋ ምንም ይሁን ምን ኢትዮጵያኖችን ወይም ኢትዮጵያን በማስጠራቷ ሁላችንም ደስ ሊለን ይገባል። እኔ በጣም ደስ ብሎኛል። እህቴ እናትና በጣም በጣም ነው የኮራሁባት። ወዳጆች እና ምን ልትለን ነው ልትሉኝ ትችላላችሁ። እኔ ልላችሁ የገባሁት ይህንኑ የልጅቷን ማሸነፍ ተከትሎ በየሶሻል ሚዲያው የሚንሸራሸር አንድ ነገር አለ። ልጅቷ ከየትኛው ብሔር ናት? ከየትኛው ጎሳ ናት የሚል ፖለቲካችን እዚህ ደርሷል። በዓለም አቀፍ ደረጃ ኢትዮጵያን ወክላ ተወዳድራ የአፍሪካ አንደኛ፣ የዓለም ሁለተኛ የሆነችውን ልጅ እኔ ኢትዮጵያዊ ነኝ ብላ በመድረኩ ላይ ስትገልጽ የነበረችና ተወዳድራም ያሸነፈችን ልጅ ብሄርሽ ምንድን ነው ብሎ ስለ ብሄሯ መጠየቅ እንዴት ያለ ፖለቲካ ነው? ወዳጆች፣ ምን ያለ ፖለቲካ ነው ይሄ? እሺ፣ ኦሮሞ ናት እንበል፣ ወይ አማራ ናት እንበል፣ ወይ ወላይታ ናት እንበል፣ ሲዳማ ወይ ሱማሌ ወይ አፋርም እንበላት፣ ወይም ሌላም ብሄር ስጧት። ከትግራይም ትሁን ከደቡብ የኢትዮጵያ ጫፍ ወይም ከምስራቁ ከምዕራብም ትሁን ስዋት ምን ትሁን ምን የሚቀለብሰው ነገር አለ? ብሔሯ የሆነ ብሔር ስለሆነ ደረጃዋን ከፍ ያደርጋል ወይ ዝቅ ያደርጋል? ምንድን ነው የሚጠቅመን ይሄንን መጠየቅ? ከዛ ብሔሯ ይሄ ነው ከተባለ ልጅቷ የዚህ ብሔር ተወላጅ ስለሆነች ቆንጆ ሆነች ልንል ነው? እውነት ለመናገር በምድራዊው ሕግ አንድ ብሔር ውስጥ ቆንጆም እንደ እኔ ያለ ፉንጋም አለ። በየትኛውም ብሔር ብትፈትሹ ቆንጆም፣ ቀደም ብዬ እንዳልኩት እንደ እኔ ያለ ብዙም አፍንጫ የሌለው እንግዲህ አፍንጫ መለኪያ ተብሎ በኢትዮጵያ ቁንጅና ውስጥ ስለሚነሳ ይንምለው አለ። ሴት ይሁን ወንድ እና በዚህ ፖለቲካ ለመስራት መጣጣርና ብሔሯ ማን ነው? ብሔሯ ማን ነው? እያሉ ይሄንን በየሶሻል ሚዲያው ማራገብ በጣም ነውረኛ ነውር የሆነ ዓለም ቢሰማን ይስቅብናል። ይሄ ይህንን ያነሳውበት ዋናው ምክንያት ምናልባት ለአንዳንዶቻችሁ እንዲህ መባሉ ቁም ነገር መስሎ ላይ ይታያችሁ ይችል ይሆናል። ነገር ግን ውስጥ ወይራ ነው ይሄ ነገር ውስጡ መርዝ አለበት። ቄሱ ሲሾም ብሔሩ ምንድን ነው? የቁንጅናው ውድድር ላይ ብሔሩ ምንድን ነው? ሯጭ ሮጦ ሲያሸንፍ ብሔሩ ምንድን ነው? መከላከያ አንድ ጀነራል ሲሾሙ የሆነ መሪ ሲሆን ብሔሩ ምንድን ነው? ሚኒስትር ሲሾም ብሔሩ ምንድን ነው? ምን ላይ ሆን ብሔሩ የማይጠየቅበት ሰው በግብሩ ነው መታየት ያለበት። አንዱ የኔ ብሔር ናት ቢል ሁላችንም እንደሷ ቆንጆ ነን ልንል ነው? ለምሳሌ እኔ ከተወለድኩበት ብሔር ብትሆን ቺ ልጅ ሁላችንም እሷን የመሰልን ቆንጆች ነን ማለት ነው። ዋዳ ዜት ሚን ምንድን ነው ትርጉሙ? ቄሱንም ሼኩንም ሯጩንም የቁንጅና ውድድር የተወዳደረውንም መምህሩንም ፖሊሱንም መከላከያውንም ብሔሩን ጠይቀን መጨረሻችን ምንድን ነው? ወዳጆች እንዲህ ያለስ ነውረኛ ንትርክ ውስጥ መግባት ምንድን ነው ጥቅሙ? ምንድም ይፈይደን? ምንድም ይጨምርልን? ከዚህ ውስጥ እንውጣ። አንደኛ እንደ ሰው የማንም ብሔር ትሁን ብሔሯንም እሷንም ማክበር እሷ አገሯና ያስጠራችሁ ያስከበረችው የከሌ ብሔር ነኝ ብላ ግንባሯ ላይ ጽፋ አልገባችም። አስፈላጊም አይደለም። አንድ ኢትዮጵያዊ ሯጭ ሮጦ ዓለም ላይ ቢያሸንፍ ብሔሩ ምንድን ነው? ከዛስ ሁሉ ብሔር ሯጭ ነው ማለት ነው። አንድ የአማራ ተወላጅ ዓለም ላይ ሮጦ ቢያሸንፍ ሁሉ አማራ ይሮጣል ማለት ነው። አንድ የኦሮሞ ሯጭ ቢያሸንፍ ሁሉ ኦሮሞ ሯጭ ነው ማለት ነው? ወይስ ኦሮሞ ስለሆነ ነው ያሸነፈው ልንል ነው? አንድ የትግራይ ወጣት ሮጦ ቢያሸንፍ ሪከርድ ቢሰብር ሁሉ የትግራይ ተወላጅ ሪከርድ ሰባሪ ነው? አንድ ከደቡብ ከወላይታ ወይ ከጋሞ ወይ ከአድያ ከሲዳማ ቢያሸንፍ ሁሉ ሲዳማ፣ ሁሉ አድያ፣ ሁሉ ጋሞ ሯጭ ነው ማለት ነው? አንድ ሀድያ ቆንጆ ብታሸንፍ እሰየው፣ ሀድያ በመሆኗ በጣም ደስ ይለኛል፣ አሪፍ ነው። ነገር ግን ሁሉ ሀድያ ቆንጆ ነው ማለት ነው? እንዳሸነፈችው ልጅ በዛ ልንፎክር ከሆነ ማለት ነው። ጥያቄው ለመተቻቻ ከሆነ ከዚህ ውስጥ እንውጣ ወዳጆች። ይሄ አይጠቅመንም፣ ይሄ ወደ ነውር ይወስደናል፣ ወዳልሆነ ግብግብ ውስጥ ይወስደናል። በቃ ከዚህ ውስጥ እንውጣ። እንደ ሰው እናስብ፣ እንደ አገር እናስብ። ባህል አለን፣ ቋንቋ አለን። ባህላችን ይከበር፣ ቋንቋችን ይከበር። እሱ ችግር የለብኝም። እኔ ለእሱ ታግ ያለው ወደፊት የምታገላል። ነገር ግን ለመከፋፈያ መጠቀም የለብንም። ቴንክ ዩ። ሼር አርጉና አድርሷቸው፣ እንዲህ ያለ ፕሮፓጋንዳ ለሚነዙ ሰዎች ቴንኪው።